ፊልሙ ውሾችን እንዴት እንደሚወድ ይናገር የነበረውን ሰው እያሳየን ይጀምራል። ይህንንም የተናገረው ውሻ የያዘች ሴት ስታልፍ ተመልክቷት ነበረ። ይህንንም ያደረገውም ሴቶች ውሻ የሚወድ ወንድ ይወዳሉ የሚል የተሳሳተ ሀሳብ ስለነበረው ነበረ። ነገር ግን ያደረገው ያንን ብቻ አልነበረም። ጭራሽ አልበቃ የሚለውና ውሻውን አንስቶም እየሳምም እንዴት ውሻ እንደሚወድ ጨምሮ ማውራቱን ደግሞ ይቀጥላል። ነገር ግን እንደ እውነቱ ከሆነ ውሾችን በጣም ነበር የሚጠላው። ውሻውንም በለቀቀው ሰዓት ላይ ግን ውሻው ሮጦ በመንገዱ ላይ በሚኒባሱ ሊገጭ ይደርሳል። በሚያስገርም መልኩ ግን ሚኒባሱ ወደ ላይ ይነሳና ውሻውን ሳይገጫውም ያልፋል። በሚያስገርማቸው መልኩ ግን ይህንን ያደረገው ኩሲዮሴኪ ነበረ። ኩሲዮሴኪ አሁን ላይ 16 አመቱ ሲሆን ገና ሲወለድም ነበረ የተለየ ፓወር ይዞ የተወለደው። ቤተሰቦቹ ግን በጣም ቸልተኛ የሚባሉ አይነት ቤተሰቦች ነበሩ። በሚፈጠረውም ነገር ያን ያክል ግድ የሚሰጣቸው አይነት ሰዎችም አልነበሩም። ከመጨነቅ ይልቅም በእሱ ሁኔታ መደሰት ነበር የመረጡት። ገና ባንድ ወሩም መራመድ ይጀምራል። ያ ብቻ ሳይሆን በአየር ላይ ራሱ ነበር የሚራመደው። ይህ ሁሉ ግን ወላጆቹን ምንም አልረበሻቸውም። ልጃቸው ይህን ሁላ ነገር ማድረጉ ብቻ ግን ትልቅ ደስታን ነበር የፈጠረላቸው። ሴኪም የአንድ አመት ሕፃን ልጅ በነበረበት ጊዜ ላይ መጽሐፎችን ቁጭ ብሎ ያነብ ነበረ እና ቤተሰቦቹም ስለሚሉት ነገርም ቶሎ የሚረዳም ነበረ። እናቱም ቤት ውስጥ ባልነበራቸው ነገር በምትጨነቅበት ሰዓት ላይ ወደ ሱፐርማርኬት አስር እንደ እሱ አይነት ይዞላት ይመጣል። በቤተሰቡ ውስጥ ግን ያ ብቻ አልነበረም ችግር የነበረው ሌሎችም የኢኮኖሚ ችግሮች ነበረባቸው። ስለዚህም ሀሳባቸው እሱ ላይ እንጂ ልጃቸው ስላለው ኃይል ላይ አልነበረም። እንደዛ እያሉም ቢሆንም ነገር ግን ያንን ልጅ ያሳድጉታል። እናም አሁን ላይ አስራ አምስት ዓመት ሆኖታል። በዚህ ችሎታውም ምን ያክል ሀብታም ሊሆን እንደሚችል ማሰባቸው አይቀርም ነገር ግን እሱ እንደዛ አላረገ። ይህንን ያክል ፓወርም ይዞም ከሰው ጋር መኖር ለእሱ በጣም ከባዱ ነገር ነበረ። እናም ህይወት ላይ ከባድ የሚባሉ ነገሮችም ለሱ በጣም ቀላል ነበሩ። እናም አንድና አንድ የሚፈልገው ነገር ቢኖር ገንዘብ ምናምን ሳይሆን ባለችው ትንሽ ጊዜም ቢሆን ሰላማዊ ህይወትን መኖር ነበረ። ይህን የሚያክልም ኃይል ያለው ሰው እዚህ መጥቶ በሰላም የሚኖር ይሆናል? እሱንም ምና ይሆናል። በትምህርት ቤት ውስጥ ሴኪ ባለው ችሎታ ሰዎች እንዳያውቁት በቻለው አቅም ይደበቅ ነበረ። ቢሆንም የጸጉሩ ቀለም ራሱ የሰዎችን ትኩረት የሚስብ ነበረ። እናም ጭንቅላቱ ላይ የነበሩትም ሁለቱ ነገሮች በሚያድግበት ሰዓት ላይ የእሱም ኃይል አብሮ ስለሚያድግ ኃይሉን ለመቆጣጠር ሲል የሚጠቀማቸው እቃዎች ነበሩ። ያለነሱም የሚሄድ ከሆነ ዓለምን በቀላሉ ማጥፋት የሚችል ሰው ነበረ። አንደኛው ተማሪም ጸጉሩን አትኩሮ ይመለከተዋል። ጭንቅላቱ ላይ የሚገኙት ሁለት ኳሶችም ምን እንደሆኑ ጥያቄ ይፈጥርበታል። ቢሆንም እሱንና ሌሎቹን ተማሪዎች ጨምሮ ጭንቅላቱ ላይ ስለሚገኙት ሁለቱ ኳሶች ምንም አይነት ጥያቄ እንዳይኖራቸው የተማሪዎቹን ጭንቅላት ያደነዝዛል። ሁሉም በተቀመጡበት ሰዓት ላይ ማትሱሳኪ የተባለው መምህር ወደ ውስጥ ይገባል። ለተማሪዎቹም ለፒኬ ፌስቲቫል እንዲዘጋጁ ይነግራቸዋል። ይህም ፌስቲቫል ባህላዊ ፌስቲቫላቸው ሲሆን በየዓመቱም በትምህርት ቤት ውስጥ የሚዘጋጅ ፕሮግራም ነበረ። ቢሆንም ግን በዚህ ፌስቲቫል ላይ ብዙ ጊዜ የሚፈጠሩ ነገሮች ነበሩ። ይህም የተማሪዎች ድብድብና፣ የማይፈለጉ ግንኙነቶች እንዲሁም በአካባቢው የሚገኙትን ሰዎች መረበሻቸው ነበረ ስለዚህም እንደዚህ አይነት ነገር በዚህኛው ዓመት ግን መፈጠር እንደሌለበትና የሚፈጥር ከሆነ ግን ከዚህ በኋላ ይሄ ፌስቲቫል ሙሉ ለሙሉ እንደሚሰረዝ ይነግራቸዋል። ለሴኪም ይሄ ቀን በጣም ትልቅ ቀን ነበረ። ምክንያቱም ይህንን ቀን በመጠቀም ወደ ሌሎች ቦታዎች እየሄደ ይዝናናና ራሱን የሚያረጋጋ ነበረ። ሄዶ ራሱን ማረጋጋቱም የነበረውን ኃይል የሚያጠናክርለት ነበረ። ይህ በእንዲህ እንዳለ መምህሩም በዚህኛው ዓመት ሁሉም ምን ማድረግ እንደሚፈልጉም ይጠይቃቸዋል። በመሃል ኬንሺ ሄሮ የተባለው ልጅ ይወጣል። ለፌስቲቫሉም ተማሪዎቹ ምን ማድረግ እንደሚፈልጉ እሱ እየመራቸውም ለማግኘትም ነበር አሳቡ። በመጨረሻም ተማሪዎቹ አንድ ላይ የድንጋይ ኤግዚቢሽንን ለማዘጋጀት ይወስናሉ። ያው ለየት ለየት ያሉ ድንጋዮች ማለት ነው። ይህም ሁሉንም የሚያስማማ ሀሳብ ስለነበረ አንድ ላይ ይቀበሉታል። ቢሆንም ሄሮ ግን አልተስማማበትም። ያን ያክል የሚያስደስት ነገርም እንዳልሆነም ይናገራል። በሌላ በኩል ሴኪ የፌስቲቫሉ መሰረዝ ምን አይነት ነገርን ሊያስከትል እንደሚችል ማሰብ ይጀምራል። ሪኪ ኔንዶ የተባለው ጅል የሚመስለው ልጅ እሱን መከተል ይጀምራል። አንድ ላይም ከሱ ጋር ድንጋይ ለመፈለግ ነበር የወጣው። ቢሆንም ሴኪ ገን ከኔንዶ ጋር ምንም አይነት ነገርን ማድረግ አይፈልግም። ምክንያቱም ኔንዶ ከጉሬላ በላይ ማሰብ የማይችል ልጅ እንደሆነ ነበር የሚያስበው። ቢሆንም ኔንዶ ግን ችላ አላለም፣ ዝም ብሎ መከተሉን ይቀጥላል። በቀጣይ ሻንካዮን ደግሞ ያገኙታል። ይሄም ብዙ የማሰብ በሽታ የነበረበት የክላሳቸው ተማሪ ነበረ። ዳርክ ዩኒየን የሚባሉ ቡድኖችም የሰውን ዘር ለማጥፋት እያሰቡ መሆናቸውን የሚገልጽ ደብዳቤ ይላክለታል። እናም እነሱንም ለማስቆም የእሱ ኃላፊነት እንደሆነም ነበር የሚያስበው። ከዚያም ሀሳባቸው ፌስቲቫሉን ማበላሸት እንደሆነ ይናገራል። ቢሆንም ሴኪ ግን እሱን አላመነውም ነበር። ነገር ግን ይህንን ደብዳቤ የላከው ሰው ማን እንደሆነ ማወቅ ይፈልጋል። ወደ ክፍል በሚመለሱበት ሰዓት ላይ ብዙዎቹ ተማሪዎች በትምህርት ቤቱ ያገኟቸውን የተለዩ የሚባሉ ድንጋዮችን ያሳያሉ። በተመሳሳይ ጊዜ በክላሳቸው ውስጥ ቆንጆ የምትባል የነበረችው ልጅ ኮኮሚ ቴሩሃሺ በጓደኞች ለምን የፋሽን ሾው ውድድር ላይ እንደማትሳተፍ ትጠየቃለች። ቢሆንም እሷ ግን እንደምትሸነፍ በማሰብ መወዳደር እንደማትፈልግ ትነግራቸዋለች። ነገር ግን የምትናገራቸው ነገሮች በሙሉ የምታስባቸው እንዳልሆኑ ሴኪ ያውቅ ነበረ። እናም ይህ የሚያበሳጨዋል። ምክንያቱም ከውጪ ለሚያያት በጣም የዋን የምትመስለው ነገር ግን በውስጧ ወንዶች በውበቷ ሲገረሙና ዋው የሚለውን ቃል ሲያወጡ ማየት ለሷ ትልቅ የደስታ ስሜት የሚፈጥርላት ነገር ነበረ። እናም ይሄ ባዚዋም ለብዙ ዓመታት ያከል ከሷ ጋር ቆይቷል። በመጨረሻ ግን የሆነ ቀን ሴኪ ቢመለከታትም ነገር ግን በውበቷ አልተገረመም። እናም በትምህርት ቤቱ ከተመለከቷት በሙሉ በውበቷ ያልተገረመው እሱ መሆኑን ተከትሎ ይህ ትኩረቷን እንዲስበውና ከአፉም ዋው የሚለውን ቃል እንዲያወጣና ውበቷን እንዲያደንቅላት ለማድረግ ማሰብ እንድትጀምር አድርጓታል። ወደ እሱ ጋርም ከመጣች በኋላ ከእሷ ጋር አብሮ ጊዜ እንዲያሳልፍ ጠይቀዋለች። ቢሆንም እቅዷ ግን በካይዶ ይበላሻል። በመሀል በመግባትም ዳርክ ዩኒየኖችን አንድ ላይ ከሴኪ ጋር አብሮ ስለሚዋጋ ሴኪ ከእሷ ጋር እንደማይሄድ ይነግራታል። በፌስቲቫሉ ቀን ላይ በፌስቲቫሉ ላይ የሆነ ችግር ሊፈጠር እንደሚችል መጥፎ ስሜት ነበራቸው። እሱም ወደ ትምህርት ቤት በሚሄድበት ሰዓት ላይ ቴሩ ሃሽም ትከተለዋለች። እነዚን ቃላቶችም ካፉ እንዲያወጣም ለማድረግ ብዙ ርቀት የምትጓዝ ሴት ነች። በዚህ ቀን ግን ይህን ፍላጎቷን የምታሳካበት ቀን እንደሆነ አስባለች። ያንንም የምናይ ይሆናል። ቀኑ የፌስቲቫሉ ቀን ነበረ። ተማሪዎቹም ያዘጋጁትን ነገር በሙሉ በየቦታቸው ላይ ያቀርባሉ። የሴኪ ክላስ ተማሪዎች ደግሞ የድንጋይ ኤግዚቢሽንን ነበር የሚያሳዩት። ቢሆንም ከክላሱ ከመውጣቱ በፊት ግን ሴኪ በኩቦ ያሱ ይያዛል። ከሶስት ወር በፊትም ነበረ ወደ ነሱ ትምህርት ቤት የገባው። ኩቦ ያሱም ሴኪ የሱን ትክክለኛ ባህሪ እንደሚያውቅ ነበር የሚያስበው ምክንያቱም ለሌሎቹ ልጆች የሚታይ የነበረው እንደ የዋና ዝምተኛ ተማሪ ነበረ። እናም ኩቦያሱም እንደሚያስበውም በስትክሉም ሴኪ ስለ ኩቦያሱ ትክክለኛ ባህሪ ያውቅ ነበረ። ቢሆንም ግን ምንም እንደማያቅ ያስመስላል። ቴሮሃሺ አሁንም ሳኪ የእሷን ውበት እንዲያደንቅ መስራቷን ቀጥላለች። በመጀመሪያ የሚያደረገችው በእሱ ሎከር ውስጥ ደብዳቤ ማስቀመጥ ነበረ። ያንንም ተመልክቶም እንዲገርም ነበር አሳቧ። ቢሆንም ግን ያን ያክል ግድ አልሰጠውም። ከዚያም ለምን መልሱን እንዳልጻፈላትም የተለያዩ ሀሳቦችን ማሰብ ትጀምራለች። የምታስባቸውም ነገሮች ከእውነቱ የራቁ ነበሩ። ሴኪ ምን እያሰበች እንደሆነ ይገባዋል። እናም በእንደዚህ አይነት ሀሳብ ውስጥ የተዋጠን ሰው መውደድ እናም ማድነቅ የማይገባ መሆኑንም ያስባል። በዚያ ቀን ሴኪ ዋና ሀሳቡ በፌስቲቫሉ ላይ ምንም አይነት ችግር እንዳይፈጠር ማስቆም ነበር። አንድ ያስማት ስራንም ሊሰራም ሚያሰበ ልጅም ልጅ እንዳለም በተመለከተ ሰዓት ላይ በዚህ ልጅ ላይ ችግር ሊፈጠር ይችላል ብሎ ያስባል። ከዚያም ወደዛ ከሄደ በኋላ ያን ልጅ ይመለከተዋል። ልጆች ሆኖ ነበር የመጣውም ከእናቱ ጋር ሲሆን አዲስና ተማሪዎቹን ሊያስደንቅ የሚችል ምርጥ አስማተት ሊያሳያቸው ነበር የመጣው። ሊያደርገው የሚያስበው ነገር እጁ ታስሮ ወደ ሳጥን ውስጥ ለመግባትና እናቱም ሳጥኑን ከተለያየ አቅጣጫ በሰይፍ ከመውጋቷ በፊት በሁለት ደቂቃ ውስጥ መውጣት ይኖርበታል። ሴኪም ይህንን ነገር ዝም ብሎ ከተመለከተ ትልቅ ችግር እንደሚፈጠር ያስባል። ስለዚህም ወዲያውኑ ወደ ሳጥን ውስጥ ይገባል። የልጁ እናትም ሰይፉን ወደ ሱ ውስጥ መክተት ትጀምራለች። እንዳለመታደል ሆኖ ግን ሊያድነው የመጣው ልጅ በሳጥን ውስጥ አልነበረም። ከዚያም ውስጥ ሆኖም ጥሩ አስማትም እንደሰሩም ያስባል። ቢሆንም ግን ሴኪ ኃይሉ በአስር ደቂቃ ውስጥ አንዴ ብቻ ከአንድ ቦታ ወደ አንድ ቦታ እንዲጓዝ ስለሚያደርገው እዛው ውስጥ መቆየት ነበረበት። የቾኖ እናትም ሰይፎቹን እያከታተለች በሳጥኑ ውስጥ ከታት ጨርሳለች። እንደድል ሆኖም ሴኪ ግን አልተጎዳም ነበረ። ከዚያም ሳጥኑ በክሬኑ እንዲነሳ ይደረጋል። ከዚያም ከላይም ወደታች እንዲለቀቅም ነበር የተደረገው። በዚህ ጊዜም ግን ሴኪ አልተጎዳም ነበር። ከዚያም ሳጥኑንም በእሳትም ታያይዟለች። ቢሆንም ይሄ ግን አሁንም ሴኪን የሚጎዱ አልነበረም። በመጨረሻም በመኪናው እንዲጨፈላለቅም ታደርጋለች። ይህም ሴኪን በደንብ አድርጎ የሚጎዳው ነበር። ነገር ግን ልክ መኪናው ወደ እሱ በቀረብበት ሰዓት ላይ ወዲያውኑ ከሳጥኑ ውስጥ በፓወሩ ይወጣል። በተመሳሳይ ጊዜ የቁንጅና ውድድሩ ለመጀመር ተዘጋጅቷል። ቢሆንም ቴሮ ሀሺገን ለመወዳደር ሳይሆን ለመዳኘት ነበር የወሰነችው። ከመወዳደር ይርቅም መዳኘቷ ሴኪን ያስገርመዋል ብላ ነበር ያሰበችው። በሐሳቦች የተዋጠው ልጅ በመጨረሻ ራሳቸውን ዘዳር ክሪዩኒየን ብለው የሚጠሩት ልጆች ድሪ ያደርጉለትና ወደ አንድ አዳራሽ ውስጥ ያስገቡታል። እሱም ከዚህ በፊት ያሰበው ነገር በሙሉ ልክ እንደሆነ ያስባል። ውስጥም ካስገቡት በኋላ በትምህርት ቤት ውስጥ ሰባት ኳሶች እንዳሉ ይነግሩታል። እነሱንም ሊያስቆም የሚችለው እነዚህን ሰባት ኳሶችን የሚያገኘ ከሆነ እንደሆነ ይነግሩታል። ይህንም በመስማትም የጅል ሐሳቡን ለማስቆም ሲል እነዛን ኳሶች ለመፈለግና ለማግኘት ይወስናል። በሌላ በኩል በፌስቲቫል ውስጥ ሌላ የተዘጋጀ ነገር ነበረ። ይህም የ10 ኪሎ ሜትር ማራቶን ነበረ። ይህንንም የሚያሸንፍ ሰውም የትምህርት ቤቱ ቆንጆ የሆነችውን ቴሮካሺን ለ10 ደቂቃ ያክል እንዲያፈጥባት ይፈቀድለታል። ተማሪዎቹም ለዛ ሲባል 10 ኪሎ ሜትሩን ለመሮጥ ይወስናሉ። ኔንዶም እየተጃጃለም ከነሱ ጋር ይቀላቅላል። ሴኪም በማራቶኑ ተናዶ ነበር። ምናልባት በዚህም የሆነ አደጋ ሊደርስ እንደሚችልም ያስባል። ስለዚህም ከላያቸው ሆኖ የሚፈጠር መጥፎ አደጋ ካለ ለማስቆም ይወስናል። በተመሳሳይ ጊዜ ኩቦ ዮሳ ከድሮ የጋንግስተር ቡድኑ መልክት ይደርሰዋል። ለድብድብም ነበር የጋበዙት። በማራቶኑ ላይ ሄሮ ለማሸነፍ የቻለውን ያክል ይጥራል። ቢሆንም ኔንዶ ግን በቀስታም እየሄደ እንኳን ቢሆን እሱን ሊቀድሞ ይዳረሳል። ይህም እንዲናደድ ያድርገውና ሄሮ የበለጠ መሮጥ ይጀምራል። ቢሆንም አሁንም ቢሆንም ግን ከኔንዶ ሊላቀቅ አልቻለም። ጭራሽ ዞሮም ወደ ኋላ መሮጥም ይጀምራል። ይሁን እንጂ ሄሮ በመጨረሻው ውድድሩን ያሸንፋል። ኩቦዮ ሳም ቻሌንጁን በመቀበል ወደ እነሱ ያመራል። መጀመሪያም ከነሱ በሚያልፍበት ሰዓት ላይ እሱ መሆኑን አላወቁም ነበር፣ ምክንያቱም አሁን መነጽር አድጓል እናም ጅል ተማሪ ነበር የሚመስለው። ቢሆንም ካይዶን ገን ስለሱ መገኛ በጠየቁት ሰዓት ላይ ወዲያውኑ ወደሱ ይጠቁማል። እነሱም ወዲያውኑ ወደሱ በመምጣትም ከሱ ጋር መደባደብ ይጀምራሉ። ይበዲ እንዳለ አሁንም ሆነም ቴሮሃሺ ሴኪን መከታተል አላቆመችም። በዚህ ጊዜም ወደሚያስፈራው ክፍል አንድ ላይ እንዲገቡም ሀሳብን ታቀርባለች። ይህንንም ያደረገችው ምናልባት በፍርሃት ስሜት ውስጥ የሚገኙ ሴቶችን ይወዳል የሚል አንድ ምልከታ ስለነበራት ነበረ። በዚህ መልኩም እስካሁን ድረስ ትፈልገው የነበረውን ቃል እንዲልላት ትፈልጋለች። በመንገዳቸው ላይ ገን እንደሆነ ያገኙታል። እሷም ያሰበችውን ነገር በሙሉም የሚያበላሽባት ይሆናል ምክንያቱም ከእነሱ ጋር አብሮ ወደ ውስጥ ለመግባት ነበር የፈለገው። ኒንዶም ጭራሽ ውስጥ የሚገኙትን ልጆችን ለማስደንገጥ አቅዶ ነበር የገባው። እናም እንደታሰበውም ይሰራለታል። የኒንዶም ፊትንም የተመለከተው አንደኛው ወዲያውኑ ፌንት ይሰራል። ይህም የቅዶ ለመሳካት ቴሮካሺ እንድትናደድ ያደርጋታል። ከዚያም በኒንዶ ላይም መናደድ ትጀምራለች። ከዚያም ሴኪና ኒንዶ ውስጥ የሚገኙትን ጎስቶች ለማስፈራራት የተጠቀሙበትን ነገር ለመታጠብ ሲሉ ወደ መታጠቢያ ቤት ያመራሉ። ፊቱንም በሚታጠብበት ላይ ሴኪ መነጽሮቹ እንደጠፉበት ይመለከታል። ያስደነገጠውም ነገር እይታውን ለመገደብ የሚጠቀምበት መነጽር ነበር ምክንያቱም አይኑ ሙሉ ለሙሉ የሚመለከተው ሰው ካለ ወደ ሀውልትነት የሚቀየር ይሆናል። ከዚያም ሴኮን ዞር ብሎ ሲመለከተው ሴኮ መነጽሩን አድርጎበት ነበረ። ሊያውልቅበትም ባለ ሰዓት ላይ ግን ድንገት ወደ ሀውልት ሊቀየርበት እንደሚችል በማሰብ ወዲያውኑ ይዞራል። ቢሆንም እንዳለመታደል ሆኖ ግን ደግሞ በዞረ ሰዓት ላይ ልጁ ሀውልት ሆኖ ነበረ። ቢሆንም ያን ያክል መጥፎ ነገር አልነበረም፣ ምክንያቱም ኒንዶ ከአንድ ቀን በኋላ ወደ ትክክለኛ ሰውነቱ መቀየሩ አይቀርም። ቢሆንም ግን አሁንም ሌላ ችግር ነበረ። ምክንያቱም እስከዛ ድረስ ኒንዶኔት ሊያደርገው ነው፣ ምክንያቱም ይህንን ነገር ማንም ሰው ሊያዩ አይገባም። በመጨረሻ ግን የድንቅ ኤግዚቢሽን እያዘጋጁ ስለነበረ እዛው ክላሳቸው ውስጥ እሱን ለማድረግ ያስባል። ኒንዶንም እዛ ካስቀመጠው በኋላም ማንንም ሰው ላለማየት እየታገለም ይሄዳል። ቢሆንም እንዳሰበው ግን ቀላል አልሆነለትም። ድንገትም የሚያያቸው ሰዎች አይኑን እንዲከፍት ያደርጉታል። እናም ወደ ኤግዚቢሽኑም ይልካቸዋል። ክላሱም እስከሚሞላ ድረስ ወደ ክፍሉ የተመለከቱትን ተማሪዎች ይልካል። በመጨረሻውም ሰው አላይበትም ብሎ ወዳሰበው ቦታ ይገባል። ቢሆንም ግን ቴሮሃሺ በዛ ነበረች። ከዛ እንድትሄድም ይለምናትና በመጨረሻም ከዛ ትሄዳለች። ከዚያም ከቡድኑ ጋር እየተደባደበ የነበረውን ኩቦዮሳን ይመለከተዋል። መነጽሩንም እንዲሰጠውም ይጠይቀዋል። ኩቦዮሳም ለሱ ይሰጠዋል። ቢሆንም ያለ መነጽሩ ምንም ነገር አይታየውም ነበረ። ሴኪም ወደ ጋንግስተሮቹ ከተመለሰ በኋላ ወዲያውኑ እነሱም ከዛ ሮጡ ያመልጣሉ። ሴኪም ያንን መነጽር በመጠቀም ቤቱ ከነበረው መነጽር ጋር እንዲለዋወጥ ያደርገዋል። በዚህ መልኩም አሁን ተማሪዎችን ሀውልት ማያደርግ ይሆናል። በኋላ ላይ ቴሮሃሺ ሴኪን ታገኘዋለች። ከዚህ በፊትም ስለተፈጠረው ልጠይቀው ነበር የመጣችው። እሱም እሷን ከመንገዱ ዞር አድርጎ ሊሄድ ባለበት ሰዓት ላይ ግን ድንገት የእሷ የወንድ አድናቂዎች ወደዛ እየሮጡ ይመጣሉ። እሱንም ለማስፈራራት ነበር ይመጡት ንግስታቸውን ትቶ እንዲሄድና አለበለዚያ ግን መጥፎ ነገር እንደሚገጥመው ይነግሩታል። ቴሮሃሺም በመሃል በመግባት ከዛ ይዘው ታመልጣለች። ወደ ቀድሞ ክፍል ውስጥም ካስገባችሁ በኋላ ግን እነዛ ልጆች ከውጪ ቁልፉን በአሚር ይደፍኑታል። ይህም ማንም እንዳይወጣም የሚያደርግ ነበረ። ይህ በእንዲህ እንዳለ ካይዶ ከዚህ በፊት የተነገሩትን ሰባቱን ኳሶች ያገኛል። እነዚህም በመጠቀምም ዳርክ ዩኒየኖችን ለማጥፋት ነበር ያቀደው። እነሱም ኳሶቹን በተመለከቱ ሰዓት ላይ ወዲያውኑ ፈርተው ከርሱ ያመልጣሉ። አለቃቸውም ምድር ላይ ከባድ ነገር እንደምትፈጠርም ተናግሮም ከዛ ሮጦ ያመልጣል። ሴኪና ቴሮ ሃሺ አሁንም በዛ ዕቃ ማስቀመጫ ክፍል ውስጥ ናቸው። እሷ በማታውቀው መልኩም ሴኪ የምታስባቸውን ነገሮች በሙሉ ያቅ ነበረ። እዚህ ደረጃ ላይም ለመድረስ ሁሉንም ነገርም እንዳቀደችም ታስባለች። የማራቶን ሩጫው እንዲዘጋጅና ሄሮ በዛ እንዲጠመድ ያደረገች እሷ ነበረች። በዚህ መልኩም ወደ ሴኪ እንዳይመለስ አድርገዋለች። ቢሆንም ከኔንዶ ጋር ስለተፈጠረው ነገር ግን አላቀደችም ነበረ። በሌላ በኩል ዳርክ ሪዩኒየን የሚባሉትን ቡድኖችን አምጥታ በጅል ሀሳብ ውስጥ የሚጠመደው ካይዶ በዛ እንዲጠመደም ያደረገች እሷ ነበረች። ከዚያም ወንድ አድናቂዎቿም እንዲያግዟትና እነሱን እንዲያባሯቸውም አድርጋም ወደዛ ክፍል ውስጥ ተምለት ታስገባው ትችላለች። ይህን ሁላ የሚያደረገችውም ከሴኪ አፍ ውስጥ ዋው የሚለውን ቃል ለማውጣት ብቻ ነበረ። ውጭ ላይ የክቡ የወሳ ቡድኖች ሙሉ ኃይላቸውን ይዘው ይመለሳሉ። ሴኪም ይህንን በተገነዘበ ሰዓት ላይ ወዲያውኑ እሱን ከመምታታቸው በፊት እንዲ ሰወሩ ያደርጋቸዋል። ያወጣውም ከፍተኛ ኃይል ስለነበረ ሴኪ ራሱን እንዲሴት ያደርገዋል። ቴሮ ሀሺም በዚህ ትደነግጣለች። ነገር ግን ያሰበችው ነገር ራሱን ሊሴት የቻለው እሷን እስከ ጥግ በመውደዱ ምክንያት እንደሆነ ታስባለች። ከዚያም ጭንቅላቱ ላይ የነበሩትን ሁለት ኳሶች ትመለከትና አንደኛውን ትነቅለዋለች። ይህም በዓለም ላይ ከባድ ችግርን መፍጠር ይጀምራል። የሴኪ ችግርም ዓለም ላይ በሙሉ ይሰራጫል ከፌቶቹ መካከለም ትምህርት ቤታቸው ወደ ህዋ ተልኮ እዛ መንሳፈፍ ይጀምራል። ሴኪን በነቃበት ሰዓት ላይ ክፍሉ በጣም ይቀዘቅዝ ነበር። እናም በዛ ቅዝቃዜም ቴሮሃሺ ራሷን ትስታለች። ኃይሉም ዓለምን እያናወጠ መሆኑን በመገንዘብ ቴሮሃሺ ኳሷን ደግሞ ያመጣታል። ከዚያም የትምህርት ቤቱንም ህንጻም መልሶ ወደ ምድር ያስቀምጠዋል። ሁሉንም ነገርም ወደ መደበኛው ነገር ለመለወት ሲባል ሴኪ ሁሉንም ሰዎች ወደ ትላንትና ዕለት ይመልሳቸዋል። ከዚያም አሁን ሁሉም ሰው በስነ ስርዓቱ ምንም ነገር እንዳልተፈጠረ መኖሩ ይቀጥላል። በድጋሚም የሚፈጠር ነገር ካለም እሱም ይጠብቅ ይሆናል። የቴሮ ሀሺ የቃላት አደኗ እንደቀጠለ ሆኖ እሱ ሁሉንም ተማሪዎች ከችግር ያወጣቸው ይሆን? እሱ በጊዜ ሂደት የሚታወቅ ይሆናል። ፊልሙ ከተማያቻችሁ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።